ዜና ኢትዮጵያ ወደ አዘጋጀናቸው ስፖርታዊ ዜናዎቻችን ተሻገርን። አብራም ተስፋዬ ነኝ። አብራችሁን ቆዩም ዋሊያዎቹ የዓለም ዋንጫ የማጣሪያ ጨዋታቸውን በሽንፈት አጠናቀዋል። በዓለም ዋንጫ የማጣሪያ ምድብ የመጨረሻ ጨዋታውን ከቡርኪና ፋሶ ጋር ያከናውነው የኢትዮጵያ ብሔራዊ ቡድን ሶስት ለአንድ በሆነ ውጤትም ተሸንፏል። ፒኪ ካቡሬ የቡርኪና ፋሶን ሶስቱንም ግቦች በማስቆጠር ሀትሪክ የሰራው ተጫዋች ሆኗል። ቢኒያ ማይተን ደግሞ የዋሊያዎቹን አንድ ግብ ያስቆጠረው ተጫዋች ነው። ከዓለም ዋንጫ ማጣሪያ ቀድሞ የተሰናበተው የኢትዮጵያ ብሔራዊ ቡድን ካደረጋቸው አስር ጨዋታዎች ሁለቱን ብቻ አሸንፎ በዘጠኝ ነጥብ አምስተኛ ደረጃን ይዞ ውድድሩንም አጠናቋል። አትሌቲክስና ሰንደቅ ዓላማ ከጥንስሱ ጀምሮ እየጠበቀ ቁርኝነት እንዳላቸው ይነገራል። የአትሌቶች የተጋድሎ ምክንያትና አሸናፊነት ልዩ ምልክት ለሆነው ለዚህ ሰንደቅ ዓላማ በኢትዮጵያ ስፖርትም ከአትሌቲክሱ የተሻለ ዋጋ ይከፈል የለም ማለት ይቻላል። ለመሆኑ አትሌቲክስና ሰንደቅ ዓላማ ያላቸው ቁርኝት ምን ይመስላል? ተጨማሪ አለ። ሰንደቅ ዓላማ የሉዓላዊነት መገለጫ፣ የአብሮነት አርማ፣ የመስዋዕትነት የነጻነትና የግዛት አንድነት ምልክት ነው። ለኢትዮጵያውያን ሲሆን ደግሞ በልባችን የታተመ ያለመሸነፍ የመጀገን የአንድነታችን የነጻነታችን መገለጫ ታላቅ አገራዊ እሴት የአብሮነታችን ምልክት እራሱ ኢትዮጵያም ጭምር ማለት ነው ይህ ሕይወት ተገብሮበት በደም ለጸና ሀገር ሰንደቅ ዓላማ ትርጉሙ ከቃላት ድርደራ በላይ ለመሆኑ ማሳያ ነው። ሕይወቱን ሰውቶ በደሙ ላቆመሽ ሰንደቅ ዓላማችን ኑርዬ መሰከርሽ እንዳለው ድምፃዊም፣ ይህ የኢትዮጵያ ሰንደቅ ዓላማ ብቻ አይደለም የጥቁር ህዝቦች የነፃነት አርማ ጭምር እንጂ። ቁጥራቸው ጥቂት የማይባሉ የአፍሪካ ሀገራትም ቢሆኑ ዛሬ ድረስ መገለጫቸው በሆነው አርማቸው መነሻ ሀሳብን ያፈለቁት ብዙ ዋጋ ከተከፈለበት ከዚህ ሰንደቅ ዓላማ ነው። የካረቢያን ሀገራት ሁሉ ሳይቀሩ ዛሬ ድረስ ኢትዮጵያና ሰንደቋን እንደ ጥቁር ሕዝብ ተጋድሎ ምልክት የሚቆጥሩታል። ሳሊና ባለቅኔ ገብረ ክርስቶስ ደስታም ሀገሬ ከሚለው የግጥም መድብሉ ላይ ስለ ሰንደቅ ዓላማ እንዲህ የሚል ስንኝ አስፍሯል። ሀገሬ አርማነሽ የነጻነት ዋንጫ በቀይ የተጌጠ በአረንጓዴ ቢጫ ኢትዮጵያ በስፖርቱ ዓለም በተለይ በአትሌቲክሱ ከቁጥር የላቁ ጊዜያት ሰንደቋን በዓለም አደባባይ ያውለብልባለች ሀገር ቸርግጠማችሁ በውጤት አሸብርቃችሁ በሰላም ተመለሱ ብላ የቁርጥ ቀን ልጆቿን ወደ ዓለም መድረክ ስትሸኝ፣ ለአትሌቶቿ በክብር የምታለብሰው ይህንን ሰንደቅ ዓላማ ነው መርቆ ሸኝቶና ነገር አሲዞ ሰንደቅ ዓላማ መርዶ ነው ለወገናችን ማሸነፍ ካቃተንማ። እንደተባለላቸው አትሌቶችም ቢሆኑ ለዚህ ባንዲራም ወዘናቸው እስኪጠፋና ትንፋሽ እስኪያጥራቸው ድረስ ታግለው ሮጠው አሸንፈዋል። ሀገር በሰው ሀገር ስትከብርም ደስታቸው ገደባ አጥቶ እንባቸውን በተደጋጋሚ አፍስሰዋል። የእነሱ ማልቀስ ትርጉሙ ማሸነፍ ብቻ አይደለም፣ ለዚህ ባንዲራ ከፍታ የበኩላቸውን አስተዋጽኦ በማበርከታቸውም ጭምር እንጂ። ከአበበ ቢቂላ እስከ ኃይሌ ገብረ ስላሴ፣ ጥሩነሽ ዲባባ፣ ቲኪ ገላና ና ጉዳፍ ጸጋይን ጨምሮ መሰል አትሌቶች የደረሰባቸውን ጉዳትና ድብደባ ተቋቁመው ለሀገራቸው ክብር በትራኩ ላይ ተወድቀዋል። ኢትዮጵያውያን በአትሌቶች ስኬታማ ውጤት ከአንድም ሁለት ጊዜ በደስታ ያለቅሳሉ። የእነሱ መመኪያ ገር በባድ ገር ቀና በማለ ማለቷና ብሔራዊ መዝሙሯ እየተዜመ ሰንደቋ በየአቅጣጫው ሲውለበለብ ሲመለከቱ። ምስጋና ለሻምበል አትሌት አበበ ቢቂላና ለረዳት ኮሚሽነር ደራርቱ ቱሉ ይሁንና። በዓለም መድረክ አፍሪካ ለመጀመሪያ ጊዜ በዚህ ስፖርት የውክልና ባንዲራ ያገኘችው በኢትዮጵያ አማካኝነት ነው። ያኔ ኢትዮጵያ ብቻ ሳትሆን መላው አፍሪካ በአንድ ላይ ቆሞ እያዜመ ይህንን ምልክት በክብር ከከፍተውም ሰቅሎታል። ከሻምበል አትሌት አበበ ቢቂላ እስከ ማሞ ወልዴ፣ ምሩጽ ይፍጠር፣ መሐመድ ከድር፣ እሸቱ ቱራ፣ ኃይሌ ገብረሥላሴ፣ ሚሊዮን ወልዴ፣ ገዛኸኝ አበራ፣ አሰፋ መዝገቡ፣ ቀነኒሳ በቀለ፣ ኢብራሂም ጀይላን፣ ታምራት ቶላ ና ሰለሞን ባረጋ እንዲሁም ከደራርቱ ቱሎ እስከ ፋጡማ ሮባ፣ ጌጤ ዋሚ፣ መሰረት ደፋር፣ ጥሩነሽ ዲባባ፣ ቲኪ ገላና፣ አልማዝ አያና፣ ለተሰንበት ግዳይና ና ጉዳፍ ጸጋይ ድረስ ኢትዮጵያ በዓለም ላይ ሰንደቋን አስከብራም ጸንታለች። አትሌቲክስ እንደ እግር ኳስ በመሀል የዋ ሰዓትና እረፍት ጊዜ የለውም ኳሷ ሰባ ከኔ ይርቃለችና ጥቂት ትንፋሽ ልውሰድም አይሰራም። ከመነሻው እስከ መጨረሻው መሮጥና መሮጥ ብቻ። ይህ ደግሞ ከሰውነት ከፍተኛ መጠን ያለው ፈሳሽ በላብ መልክ እንዲወጣ ያደርጋል። እንደ ሳይንሱ አስተምሮም ቢሆን ከሰው ልጅ ሰውነት ከልክ ያለፈ ፈሳሽ ከወጣ በተክለ ቁመና ላይ የመክሳትና ወዘና ማጣትን ያስከትላል። ነገ ያልፍልኛል፣ ይህንን ሰንደቀኔን በተራይ በሚገባው ቦታ አስቀምጣሉ የሚሉ ቁጥራቸው ጥቂት የማይባሉ ታታሪዎችም ቢሆኑ እዚህ ግባ ከማይባለው የአመጋገብ ስርዓታቸው ጋር እየታገሉ ከህልማቸው ጋር ለመገናኘትም ይጥራሉ። የአትሌቶች መከራ ከዚህም የከፋ ነው። በተሳተፉበት ውድድር ውጤታማ ካልሆኑ ፊት የሚያዞርባቸው ቁጥሩ ብዙ ነው። ለገንዘብ ሲሉ ይታትራሉ፣ ለሀገር ሲሆን ግን ይቀልዳሉ የሚለጠፍባቸው ስምም ነው። ይህን ሁሉ ተቋቁሞ አንደኛ ሆኖ መገኘት ከባድ ቢሆንም፣ እነሱ ግን ደጋግመው አንደኛ ሆነው አሳይተዋል። ደጋግመውም ሰንደቋን ከከፍታው ማማ ኑረዋል። ሁሉም አትሌት ውድድሩን ካጠናቀቀ በኋላ እንዲሁ በባዶጁ ደስታውን አያከብርም። ይህ የኩራት ምልክት ወደሆነው ባንዲራ ፍለጋ ያምራል እንጂም በቁጥር አራትና ሶስት ቢሆኑ ቢሆኑም ከውጤቱ በኋላ ግን በዚህ ባንዲራ አንድ ይሆናሉ። ለመተሳሰራቸው ሌላኛው ማሳያም ያደርጉታል። ለአንድነታቸው ለውጤታቸውና ለጀግንነታቸው ምክንያት ይህ በደማቅ ቀለም የተዋቀረው የአገር አርማ የአገር ካስማ የሆነው ሰንደቅ ዓላማ ነው። እዚህ ጉዳይ ላይ እንቆያለን። ክብሯን ተመልካቾቻችን ብሔራዊ 18ኛው እንግዲህ ብሔራዊ ሰንደቅ ዓላማ ቀን ዛሬ ተከብሯል። ከዚህ ጉዳይ ጋር በተያዘ አጭር ሀሳቦችን የምናነሳ ነው የሚሆነው። በቀጥታ መስመራችን ላይ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የአትሌቲክስ ጉዳዮች ልዩ ትንታኔ ባለሙያ ኢንስትራክተር መሰረት መንግስቱ በቀጥታ ይገኛሉ። ከእሳቸው ጋር እንግዲህ አትሌቲክስና ሰንደቅ ዓላማ ያላቸው ቁርኝት ምን ይመስላል የሚለውን ጉዳይ እናነሳለን። ኢንስትራክተር እንኳን ደህና መጡ ብያለሁኝ። የቀዳሚነት ጥያቄን ላድርግና ላንሳ እንግዲህ ብዙ ጊዜ ይነገራል። አትሌቲክስና ሰንደቅ ዓላማ በጣም የጠበቀ ቁርኝነት እንዳላቸው ይነገራል። ለነገሩ ብዙ ጊዜም ከውጤታቸው በኋላ ይህንን ነገር በደንብ ሲያንጸባርቁት አትሌቶቻችን በዓለም አቀፍ መድረክ እንመለከታቸዋለን። ያላቸው ግንኙነት፣ ቁርኝት ምን ይመስላል የሚለውን ጉዳይ እስቲ ቀዳሚ አድርገን እንነሳ። እሺ፣ አመሰግናለሁ አብርሃም፣ እውነት ለመናገር እንግዲህ ሀገር ወክለን ወደ ኦሎምፒክ ስንሄድ፣ ወደ ዓለም ዋንጫ ስንሄድ በአትሌቲክስ ዘርፍ በተለይ በቤተ መንግስት ሽኝት ተደርጎልን ስንወጣ የሚሰጠን ሀገሪቷ አደራ ተብላ የምትሰጥበት የሕዝቡ ዋጋ አደራ ተብሎ የሚሰጥበት የነፃነት አርማ የሆነው የኢትዮጵያ ሰንደቅ ዓላማ ነው። የኢትዮጵያ ሰንደቅ ዓላማ በአደራ በተወካዮች አትሌቶች በኩል ተንበርክከው ከተረከቡ በኋላ በዓለም አደባባይ ላይ ሄደው ወደ ወርቅ የስኬት ማማ በማውጣት በመቀየር ብቃትን አውጥቶ በማሳየት ወርቅ ሜዳ ላይ ከተገኘ በኋላ የሚውለበለበው ያው የኢትዮጵያ ባንዲራ ነው ማለት ነው። ያ ማለት ምን ማለት ነው? ከብዙ ጣውረድ በኋላ ከብዙ አታካች የሆነ አሰልቺ የሆነ ልምምድ በኋላ ዋጋ ተከፍሎበት በደም የተጻፈ ማንነት በወርቅ ካሸበረቀ በኋላ የኢትዮጵያ ብሔራዊ ብዙ መዝሙር ሲዘመር የኢትዮጵያ ሰንደቅ ዓላማ በዓለም አደባባይ ሲሰቀልና ዓለም ኢትዮጵያን በተለይ ድሀ ሀገር ብሎ ኋላቀር ሀገር፣ የጦርነት ሀገር ብሎ ባወጀበት ማግስት እኛ ደግሞ በምን ደረጃ ላይ እንደምንገኝና የሰው ልጅ ስብዕና ልኩ ምን ድረስ እንደሆነ የምናሳይበት የስፖርት ዘርፍ እንደመሆኑ መጠን አትሌቲክስ፣ እዛ ቦታ ላይ ደግሞ ባንዲራ ሲሰቀል፣ እውነት ለመናገር ብዙዎቹ አንብተዋል። ብዙዎቹ በደማቸው አሻራ ጽፈዋል። ታሪክ ሊሽረው በማይችለው ደረጃ ከሌላ ፕላኔት የመጡ ሰዎች እስኪባል ድረስ ትልቁን ታሪክ ሰርተዋል ማለት ነው። የዛ የደመቀ ታሪካቸው ውጤት ደግሞ ወርቃቸው ጭምር በሰንደቅ ዓላማ ሲያሸበርቅና በእንባቸው ሲታጀብ በወርቅ ሜዳሊያቸው ሲታጀብ አይተናል። ይሄም ደግሞ ወደ ሀገር ቤት ሲመለሱ የሀገር ፍቅር ምን ማለት እንደሆነ ህዝቡ እየተቀበለ መንግስት እየተቀበለ ያሳየው ጉዳይ ስለሆነ በመካከላችን ያለው አርማችን፣ ምልክታችን፣ መመኪያችን እውነት ለመናገር ምልክታችን ሆኖ ያገለገለው ሰንደቅ ዓላማ ነው ማለት ነው። ትክክል በኋላ ኢንስትራክተር እንግዲህ በተለይ ይነገርለታል አትሌቲክስ ና ሰንደቅ ዓላማ በተለይ ከኢትዮጵያውያን ከኦሎምፒክ ና ከዓለም ሻምፒዮኗ እንዲሁም ኢትዮጵያ በምትወክልባቸው አትሌቲክስ መድረኮች ሁሉ ጉዳዩ የሰንደቅ ዓላማ ስለመሆኑ በተደጋጋሚ ሲነሳ እንሰማለን። እነዚህ አትሌቶች እንግዲህ ካሸነፉ በኋላ በሜዳሊያ ስነ ስርዓቱ ላይ ሲያለቅሱ እንመለከታቸው እናስተውላለን። እሱ ብቻ ሳይሆን በትራኩ ላይም ውድድሮቻቸውን እያከናወኑ ሲገኙ ጉዳት አስተናግደው የተለያዩ ነገሮች መተውባቸው፣ እነዚህን ጫናዎች ተቋቁመው እስከ መጨረሻው ድረስ የሚሄዱበት መንገዳቸው በጣም አስገራሚ ነው፣ ና ከዚህ ጋር በተያያዘ ትንሽ ሀሳብ እናንሳ። እውነት ለመናገር ከጀግናው አትሌታችን ሻምበል አበበ ቢቂላ ዘመን ጀምሮ አብዛኞቹን ፈርቀዳጅ የሆኑትን ስናይ፣ ለምሳሌ አበበ ቢቂላ በአሁን መቻል በተባለው የጦር ምድር ጦር ውስጥ ያለፈ ከምድር ጦር ክለብ ውስጥ ያለፈ አትሌት ነው። ሻለቃ አይለ ገብረ ሥላሴን ብንወስድ በኦሜድላ የፌዴራል ፖሊስ ክለብ በሚባለው አሁን በዛ ውስጥ ያለፈ ነው። አትሌት ደራርቱ ሁሉም ብንወስድ በማረሚያ ቤቶች ፌዴራል ማረሚያ ቤቶች ክለብ ውስጥ ያለፈችነት በአብዛኞቹ የሚሊተሪ የወታደር ቤቱ ስልጠና ያገኛቸውና ስነ ምግባሩ በትክክል ያገኛቸው ናቸው። ይሄ ማለት ምን ማለት ነው? የኢትዮጵያ ነጻነችቷን አውጃ ከባርነት ነጻ የወጣችበትን ታሪክ ምን ማለት እንደሆነ ትርጉሙን ህዝባቸው ውስጥ የሚያውቁ አትሌቶች ናቸው። እዛ ቦታ ላይ የሚቀርቡት እነሱ የቀደዱት ፈርን ተከትሎ የመጣ ነው። በአብዛኛው ምንም ከሲቪል ክለብ የወጡ አትሌቶች ተከትለው በዱላ ቅብብሎሹ ታሪኩን ቢያስቀጥሉም መሰረቱ ግን በነዛ በሚሊተሪ ካምፕ ውስጥ ያደጉና የሚሊተሪን ስነ ምግባር የሚያውቁ ትርጉሙን የሚያውቁ የሀገር ተልዕኮ ምን ማለት እንደሆነ፣ ሉዓላዊነት ምን ማለት እንደሆነ፣ ክብር ምን ማለት እንደሆነ የሚያውቁ አትሌቶች ናቸው በዛ ውስጥ ያለፉት። ስለዚህ ሰንደቅ ዓላማውን ሲያዩ፣ እዛ ቦታ ላይ የሚታየው የግል ህመም፣ የግል ድካም ሳይሆን እውነት ለመናገር ሰፊው የኢትዮጵያ ህዝብና በነጻነት ትግል ያገኘው ነጻነቱን የሚታየው ክብሩን የሚታይ ፊት ለፊት ላይ ያም በመሆኑ ነው። ብዙዎቹ እግራቸው እስኪላጥ ድረስ የሆድ ህመም እያጋጠማቸው ከዛም አልፎ ተርፎ አየር ንብረቱ ጭምር እየረበሻቸው ብዙዎቹን ከልምምዱን ባሻገር እውነት ለመናገር በጣም እጅግ በጣም አሰልቺና አታካች ነው ልምምዱ እራሱ። እሱን ተወጥቶ ከፍተኛ ብቃት ላይ ደርሶ እንደገና ደግሞ ውድድር ቦታ ሲሄዱ የሚገጥማቸው ፈተና በጣም ብዙ ነው። የሚያድሩበት ቦታ፣ የሚመገቡት ምግብ፣ የሚወዳደሩበት አየር ንብረት፣ የሚገጥሟቸው ተፎካካሪዎች፣ ኢቨን አሻጥሮች ሁሉ የሚደረጉ ደባ አሻጥሮች ሁሉ እጅግ በጣም ትልልቅ ናቸው። የአትላንታን ኬዝ ብናነሳ አትላንታ ኦሎምፒክ ለሻለቃ ኃይሌ ገብረስላሴ የተሰራለትን የአዲዳስ ካምፓኒ ጠባብ ጫማ ማስታወስ ይቻላል። በብዙ መንገድ ነው ኢትዮጵያን የሚፈትኑት እንዴት አድርገው ነው እነዚህ ነጻነት ያወጁት የሚለውን ለመፈተም ብዙዎቹ ይጥራሉ። ነገር ግን የበላይነቱን በተለይ የጥቁር ሕዝቦችን የበላይነት የአፍሪካን የበላይነት በትክክል ያንጸባረቀና ይሄም ደግሞ በሻለቃ በሻምበል አበበ ቢቂላ በሮም አደባባይ በባዶ እግሩ በደም እየተጻፈ የታየ ታሪክ ነው ማለት ነው። ይሄኛው በምንድን ነው ታዲያ ደምቆ የታየው? በአረንጓዴ ቢጫ ቀዩ ባንዲራ ነው። ዓለም በሙሉ እንዲያውቀው ሆኗል፣ እንዲያከብረው ሆኗል። ሌላው ቀርቶ የኢትዮጵያን ብሔራዊ ቡድን ማሊያ እንኳን ለብሰን ቀይሩን የሚል ከትልልቅ አገሮች ካደጉ አገሮች ጀምሮ እስከ ትንንሽ አፍሪካ አገሮች ድረስ ባንዲራችንን ማሊያችንን ቀይረው ለመልበስ የሚታትሩ የሚጥሩ ብዙ ባለሙያዎችም አሉ፣ አትሌቶችም አሉ፣ ስፖርተኞች ቡድን መሪዎች አሉ፣ አመራሮች አሉ። በጣም በፍቅር ነው የሚወዱት፣ ከተሰራው ታሪክ አንጻር ማለት ነው። ስለዚህ ከአድዋ ጋር የተያዘ ታሪክ ከስር ከመሰረቱ እንዳለ ያስታውቃል ማለት ነው። ኢንስትራክተር መሰረት መንግስቱ እንግዲህ ከሰፋ ያሉ ጉዳዮች ላይ ከዚህ ቀደም ሰፋ ያሉ ሀሳቦችን አንስተዋል። በኋላ ላይም እንግዲህ በመዝናኛ ቻናል ተጨማሪ ሀሳቦችንም እያነሳን ቆይታ የምናደርግ ነው የሚሆነው። ይሄ ቀን እንግዲህ ለአትሌቲክሱ በጣም ትልቅ ቀንም እንደሆነ ይታወቃል። በኋላ ላይ የምናነሳውን የሚሆነው። ለአሁን ግን ለሰጡን ማብራሪያ ከልብ አመሰግናለሁ። መልካም ቀን ይሁንልዎት። እንቀጥላለን ክብሯን ተመልካቾቻችን። የአፍሪካ ሀገራት የ2026 የዓለም ዋንጫ የማጣሪያ ጨዋታዎች እየተከናወኑ ይገኛሉ። ጋና ግብፅና ማሊ ተጋጣሚዎቻቸውን መርታት ሲችሉ፣ የምዕራብ አፍሪካዊቷ ተወካይ ጋና ለዓለም ዋንጫ ያለፈች አምስተኛው አፍሪካዊት ሀገር መሆኗን ትላንትና አረጋግጣለች። ህሊና ዳነ በአፍሪካ ሀገራት የዓለም ዋንጫ ማጣሪያ ምድብ ዘጠኝ ላይ የምትገኘው ጋና በካናዳ ሜክሲኮና አሜሪካ አስተናጋጅነት ለሚካሄደው የ2026 ዓለም ዋንጫ ያለፈች አምስተኛዋ የአፍሪካ ሀገር ሆናለች። በአክራ ስፖርት ስታዲየም በተደረገው ጨዋታ ኮሞሮስን አንድ ለባዶ በማሸነፍ የዓለም ዋንጫው ተሳታፊ መሆኗን አረጋገጠችው። ጋና የቶተና ማጥቂ መሐመድ ኩዱስ ብቸኛዋን ጎል 47ኛው ደቂቃ ላይ ያስቆጥሯል። ቶማስ ፓርቴ ግብ የሆነችውን ኳስ አመቻችቶ ማቀበል ችሏል። ምዕራብ አፍሪካዊቱ ሀገር ለ2026ቱ የዓለም ዋንጫ ውጫ ከሚሳተፉ 48 ቡድኖች ትኬቷን የቆረጠች 21ኛዋ ሀገር መሆን ችላለች። ጋና በ2006 የጀርመን የዓለም ዋንጫ ለመጀመሪያ ጊዜ የተሳተፈች ሲሆን በደቡብ አፍሪካዊ ዓለም ዋንጫ ከካሜሮንና ሴኔጋል በኋላ ወደ ሩብ ፍጻሜ የደረሰች ሶስተኛዋ አፍሪካዊት ሀገር መሆን መቻሏ ሲታወስ፣ ወደ ግማሽ ፍጻሜው ያለፈ የመጀመሪያው አፍሪካዊ ቡድን ለመሆን ተቃርበውም ነበር። ጥቋቁር ኮከቦቹ ከሰሜን አፍሪካ ሀገራት ውጭ ለሚቀጥለው ዓመት ዓለም ዋንጫ ያለፉ የመጀመሪያው አህጉራዊ ቡድን መሆን የቻሉ ሲሆን የ2002 የዓለም ዋንጫ ግማሽ ፍጻሜ ተሳታፊዋ ሞሮኮን ጨምሮ አልጄሪያ፣ ግብጽ ና ቱኒዚያ አስቀድመው ማለፋቸውን ያረጋገጡ ቡድኖች ናቸው። ከዚሁ ምድብ ሁለተኛ ደረጃ ላይ የምትገኘው ማዳጋስካር ከሜድዋ ውጪ ከማሊ ጋር ተጫውታ አራት ለአንድ ተሸንፋለች። ምድብ አንድ ላይ የምትገኘውና ወደ አለም ዋንጫ አስቀድማ ማለፏን ያረጋገጠችው ግብጽ በካይሮ አለም አቀፍ ስታዲየም ጊኒ ቢሳውን አስተናግዳ አንድ ለባዶ አሸንፋለች። የፈርኦኖቹን ብቸኛ ግብ መሐመድ ሀምዲ አስረኛው ደቂቃ ላይ አስገኝቷል። በሌሎች ጨዋታዎች ሴራሊዮን ጅቡቲን ሁለት ለአንድ መካከል መካከለኛው አፍሪካ ሪፐብሊክ ቻድን ሶስት ለሁለት፣ ኒጀር ዛምቢያን አንድ ለባዶ አሸንፈዋል። የዓለም ዋንጫ የአፍሪካ ዞን ማጣሪያዎች ዛሬም ሲቀጥሉ ካሜሩን ከአንጎላ፣ ላይቤሪያ ከኢኳቶሪያል ጊኒ፣ ሌሴቶ ከዚምባብዌ፣ ቱኒዚያ ከናሚቢያ ይጫወታሉ። በዓለም ዋንጫ ማጣሪያው ዘጠኝ ግቦችን ለሀገሩ ግብጽ ያስቆጠረው የሊቨርፑል አጥቂ መሐመድ ሳላህ የጎል አስቆጣሪነቱን ሲመራ፣ የጋቦኑ ዴኒስ ቦንጋ በስምንት ጎሎች ይከተላል። ክቡራን ተመልካቾቻችን ለዜና ኢትዮጵያ የተዘጋጁ ስፖርታዊ ዜናዎቻችን በዚያ በቁ። በያላችሁበት መልካም ቀን ይውላችሁ።